በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ መርቆሬዎስ። በሮሜ ንጉሥ በዳኪዮስ ዘመን ፒሉፓዴር የሚባል ሕፃን ተወለደ ትርጉሙም መርቆሪዎስ ማለት ነው። የአባቱ ስም አሮስ የአያቱ ስም ደግሞ ስድሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች ለመኳንንቶችና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ ሀገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜም ደወል ጮኸ። እነርሱም የራሳቸው ጸጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ አይኖቻቸው እንደ ሳት የሚገርቡ መልከ ጥፎዎች ሲሆኑ ልጆቻቸውና እግሮቻቸው እንደብረት ብረት ጥፍሮቻቸውም እንደ አንበሶች ጥፍር ነው። አሮን የዶልን ድምጽ እንደሰማ አባቱን ቀሰቀሰውና የዶልን ድምጽ በሰማ ጊዜ ወደ አሁኑ ተነሳው አለው። አባቱና ልጁ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን ያውሬ መልክ ያላቸውን ሰዎች ባዩቸው ጊዜ ደንግጠው በግንባራቸው ተደፉ። እንደ በድንም ሆኑ። እነዚህ ያውሬ መልክ ያላቸው ሰዎች ስድሮስ የተባለ አባቱን ይዘው ስጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ አ መልክ ያላቸው ሰዎች መቅፎስና አርጋኒ ተውት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተውት። ጌታችን ሆይ ተነስ፣ ከአሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜም ተነስቶ ተቀመጠ። ባያቸውም ጊዜ እጅግ ደነገጠ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከእኔ ጋር ወደ ሀገር እንሂድ አላቸው። በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜም ድረስ ከዚህ ተቀመጡ፣ የሀገር ሰዎች ባያችሁ ጊዜ ይገድሏችኋልና አላቸው። እነዚህ የአውሬ መልክ ያላቸው ሰዎች ደግሞ ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ስራ መስራት አልፈልግም። እኔ እስከመመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩ እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እሷም ዝም ምስል ተወኝ፣ በአንተ ላይ የሆነውን በህልሜም በአይኔ ያየሁትን እነግርሃለሁ። እነዚህ ሁለት ያውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣቸው፣ ከተራራው በታች ማስቀመጥካቸው፣ እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦን ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸው ጊዜም በሉ ጠጡም፣ ከምግቡ መጣፈጥ የተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዥዎች ነገራቸው። አውሬ አዳኙ አሮስ መልከጥፉ የሆኑ ሁለት አውሬዎችን አመጣ አላቸው። ንጉሱም ይህን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልክተኛ ላከ። አሮስንም ወደ ንጉሱ አምጥተው አደረሱት። ንጉሱም አውሬዎችን እንዳመጣ ሰማው። እርሱ ስለ ዋጋህን ከፍ ይችላሉ አለው። አውሬ አዳኙ አንሮስም እነርሱ ማየት አትችልም አለው። ንጉሱ ግን አንሮስን ተቆጥቶ ስለምን አውሬዎችን ተከለክለኛል? አለው። ንጉሱ ሰራዊቱን ወደ አሮስ ቤት ሂዱ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ብዙ ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሱ እነዚህን አውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉትም ሰዎች እጅግ ፈሩ። ሁሉም በግንባራቸው ወደቁ። ከፍርሃቱ የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሱ ዘንድ ሩቅ ሀገር ደረሰ። ንጉሱም ይህን በሰማ ጊዜ የአስካቸውን አውሬዎች አምጣሊ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶችና ባሮችን እና ሴቶችን ባሮችን ይዞ ወደ ንጉሱ ሄደ። እነዚህ አውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሱ ሄዱ። ንጉሱም እነዚህን አውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ደነገጡ። ንጉሱም አውሬ። ዳኛ አሮስን ወደ እኔ አታምጣቸው፣ አለው። አሮስም ወደ ቤታቸው ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉስ አሮስንና እነዚህን አውሬ መልክ ያላቸውን ሰዎች የክርስቲያን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ፣ ከልጅ መርቆሪዎስ ከወንድና ከሴት አገልጋዮች ከነዚህ ከእነዚህ አውሬ መልክ ያላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህም በኋላ ኤጲስቆጶሱ የክርስቲያን የክርስቶስን ሕግ አስተማራቸው። አርባ ቀን እንዲጾሙ አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ከጠመቃቸውም በኋላ አሮትን ኖህ ብሎ ሰየመው። ባለቤቱን ታቦት ብሎ ሰየማት። ልጁን ፑሊፓደርን መርቆሪዎስ ብሎ ሰየመው። ከዚህም በኋላ እነዚህን እነዚህ መልክ ያላቸውን ሰዎች መጧቸው ጊዜ መልከቱ ከመሆናቸው ተነሳ ኤጲስኮፖስ ዋይቶ ፈራቸው። ቤታቸውንም በልብስ ሸፍኑ ለዘንድ አዘዘ። እነዚህ መልክ ያላቸውን ሰዎችን በአ በወልድ በመንፈስ ቅዱስም አጠመቃቸው። ጎርጎ ፎረስን ክሊስቶፎሮስ፣ አርጋኒን ደግሞ ማርያኖ ብሎ ሰየማቸው። ንጉሱም ሆነና ልጁና ያወረ መልካላቸውን ሰዎችን ጨምሮ አከበራቸው። በሀገር ሁሉ ላይም ሾማቸው። ንጉሱም እነዚህን የምሪ መልክ ያላቸውን ሰዎች አምጣቸው ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንን በፊታችን ድል ያደርጉ ዘንድ ሲል ኖኅን አዘዘው። ንጉሱም ከሀገሩ ተቀምጦ ኖኅንና እነዚህ የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊቱ ጋር ይዋጉ ዘንድ ላካቸው፣ የሌላውን ሀገር ንጉስ ድል ያደርጉ ዘንድ፣ ሀገሩን በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ። ኖኅም እነዚህ የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው፣ ከእርሱ ጋርም ስምንት ሰላዮችን፣ የመረጃ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ፣ እነርሱም እነዚህ የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜም ኖህን ያዙት፣ ማረኩት፣ ወደ ንጉሳቸው ወሰዱት። ንጉስ ኖህን ሀገር ልታጠፋ የመጣህ አንተ ነህን? አለው ወደ እስር ቤት እንዲያስገቡት አዘዘ። ንጉስ በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛው፣ ጠባቂው ኖህን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ እጅግ አለቀሰ። የአውሬ መልክ ላላቸው ወንድሞች ማን በነገራቸው? ኑ ወንድማችሁን ይበሉ ዘንድ ለአውሬዎች ሊሰጡት እዩ እያለ ያዝን ጀመር። ኖህ ጌታዬ መድኃኒተ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ስጋዬን ከገጸ ምድር እንዳያጠፏት እያለ ቆሞ ጸለየ፣ ለመነ። ያን ጊዜም የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖህ ሂዱና አድኑ፣ ስጋውን ይበሉት ዘንድ ለአውሬዎች ይሰጡታልና፣ ኖሆ እግዚአብሔር አስቀድሞ ብርታትን ሰጧቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ ሀገሩ ገቡ። የንጉሱ ሰራዊቶች እና የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከነርሱ ብዙዎች ሞቱ። ሴቶችም ልጆቻቸውን ትተውሸሹ ሸሹ፣ የጸነሱትንም አስወረዷቸው። ንጉሱ አገልጋዮች እነዚህ የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬትን ቆፈሩት አባረውም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጦ ምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞት እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ያሰበሩና ወንድማቸው ኖህን ከእስር አወጡት። ይህን ባየ ጊዜም ንጉሱ እጅግ ፈራ። በቤቱ ጣራ ላይ ቆሞ ኖህን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንን አታጥፋ። ንጉሱም ኖህን ልቦና እስከሚረጋጋና ካንተ ጋር እስከሚጫወት ድረስ ፊታቸውን ይሸፍኑ ዘንድ እነኝ ገጸ ከልባትን እዘዝ አለው። ኖሆም ጸሎትን ጸለይና በአብ በወልድ መንፈስ ቅዱስ ባረካቸው፣ ፊታቸውን ሸፈኑ። ንጉስ ኖህን የእግዚአብሔር ባሪያ ሆይ የመንግስት የኩሌታ ላንተ ይሁን፣ አምስት ሴቶች ልጆች ስላሉኝ ከእነርሱ ሚስት ተሆነ ዘንድ አንዲቱን አጋባሃለሁ አለው። ኖህ ንጉሱን ልጅህን ማግባት አልሻም፣ የመንግስትንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ከግዛት በስተቀር አለው። የንጉሱንም ሀገር ትቶ በስውር ወደ ሀገሩ ሄደ። የኖህ ስራዊት ከንጉሳቸው በደረሰ ጊዜ ኖህ ተማረከ፣ ነዚያ ገጸ ከለባትም ጠፉ አሉት። ንጉሱም ገጸ ከለባት መጥፋታቸውን በሰማይ ጊዜ እጅግ ደስ አለው። የኖህም ሚስትም ሊያገባ ተመኘ። ነገር ግን ከኖህ አሽከሮች አንዱ ምርኮኛ ሰምቶ ለኖህ ሚስት ነገራት። መቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉስ ሴት የሰማሁትንና ሁለተኛ ደግሞ ንጉስ አንችን ሊያገባሽ መፈለጉን ሁለት አሳዛኝ ነገሮችን ዛሬ እነግርሻለሁ አላት። ልጆች ሆይ ጥሩ ነገር አድረግ፣ እግዚአብሔር ይባርክ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም? አለችው። መቤቴ ወይ ካንቺ ጋር ሊሄድ አላት። ትንሽ ወርቅ ሰጠችውና ጠባቂው ስጥ አለችው። ለእርሱ የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጁ መርቆሬዎስን ምርኮኛውን ከእርሱ ሀገር ይዛ ተሰደደች። ከዚህም በኋላ በሌሊት ወጣ፣ ወደ ሮሚ ሀገር ሄደች። በዚህ ተቀምጣ ሳለ ነው ከእነዚህ አውሬ መልክ ካላቸው ሰዎች ጋር ደረሰ። ከነርሱ አንዱ ስሙ ብስጦሆሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖህም ወደ ሀገሩ ገባ። ንጉስም ንጉስ ሚስትህን ሊያገባ ፈለገ ብለው ለኖህ እንደይ ነገር ሰራዊቱን አዘዘ ንጉሱ። እነዚያ የአውሬ መልክ ያላቸው ሰዎች ከኖጋ የመጡ መስሎት አከበረው፣ ብዙ ገንዘብም ሰጠው ንጉሱ። ኖህን፣ አትዘን እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶስ ዘወትር ይሄደ ይጽናና ነበር። ኖህ ኤጲስቆጶሱን፣ አባቴ ሆይ ሁልጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡ ልኝ በህልም ያለው አለው። ኤጲስቆጶሱ ኖህን የዚህ ነገር ትርጉም እንደዚህ ነው ባለቤትህ የሞት መሰላት፣ ስለዚህ በሚካኤል በዓል መባንና ቁርባንን ስለ አንተ ስመጽውታለች፣ ሁሉን የሚችል እግዚአብሔር ከእርሷ ጋር ያገናኝህ አለው። ንጉሱም ኖህ ከሮም ንጉስ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉስ ሰራዊቱን ኖህን ማርከው ወደ ንጉሳቸው ወሰዱት። የሮም የንጉስ ኖህን አንተ ሀገራችንን ልታጠፋ መጣህን? በምን ኃይል ሀገራችን ልታጠፋ መጣህ አለው። ኖህ የሮም ንጉስን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሱም ኖህን ክርስቶስን ታውቀዋለህን? አለው ኖህ ንጉሱን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሱም እውነቱን ተናገር አለው። ኖህ ንጉሱን ድሮ አረማዊና አውሪያ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ምህረት አደረገለት። ምህረትም የሆኑት ዘንድ አምስት መቶ ፈረሰኞቹን ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖህ ባለቤት ባሏን በተመለከተችና በልቧ ይህ የማየው ባለቤቴ ነውን? ወይ ሴቶችንም ይህ ሰው የሀገራችሁ ገዢ ነውን? አለቻቸው። ሴቶችም አይደለም፣ ሀገራችንን የሚያጠቃ ጠላት ነበር፣ ከዚህ ንጉሥ ሰራዊት ጋር የሚዋጋ ነበር። ነገር ግን ማርከው ይዘው ለንጉሳቸው ሰጡት። ይሁን እንጂ እግዚአብሔር በንጉሱ ልብ አድሮ ኖህን ምህረት አደረገለት፣ ይቅርም አለው አሏት። ኖህም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነበር። የኖህ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶን አስታጠቀችው። በዚህ የገዥ ፈረስ ላይ ውጣ አለችው። መርቆሬዎስ እናቱን ይህ ለምንድን ነው አላት። ሀገረ ገዢው አምረህ ለብሰህ ሲያይ ወታደሩ እንዲያደርግ ነው አለችው። ልጇ መርቆሬዎስ ይህን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኑሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገ ባከበረኝ ነበር አላት። ልጃ ሆይ ሁሉን የሚችል ሁሉ በርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባቴ ያከብርሃል አለችው። ሕፃኑ መርቆሬዎስ በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮቹ ባዩ ጊዜም በርሱ ላይ ጮሁ፣ ፈጥነህ ውረድ አሉት። ንጉሡ ግን ጭፍሮቹን፣ ተውት፣ ወደ እኔ ይምጣ አላቸው። ንጉሡ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደር ልሆን እሻለሁ አለው። የመርቆሬዎስ እናቱም ከኋላው መጣች። ገዢውም ይህ ሕፃን ልጅ ነውን አላት አሁን ልጄ ነው አለችው ሀገርሽ ወዴት ነው አላት ሀገርስ የለኝም አለችው ንጉሱ አንቺ ከየት ነሽ እውነቱን ንገሪኝ አላት ሀገሬ አፍራሲስ ነው አለችው ስምሽ ማን ነው አላት ስሜት አቦት ይባላል አለችው የዚህ ልጅሽ ስማን ይባላል ብሎ ጠየቃት በፊት ፒሉፓዴር ይባል ነበር ከተጠመቀ በኋላ ግን መርቆሬዎስ ተባለ አለችው ይህን ነገር በሰማ ጊዜ ህፃን ልጁ መርቆሪዎስን ያዘውና አቅፎ አሁን ሳመው፣ አለቀሰም። አንተ ልጄ ነህን አለው። እሷንም የመርቆሪዎስ እናት ሚስቴ አንቺ ነሽን አላት። ከሚስቱና ከልጁ መርቆሪዎስ ጋር ያገናኘውን እግዚአብሔርን አመሰገነ። እነሱም ከርሱ ጋር በአንድነት አመሰገኑ። ንጉስ ዳኬዎስ ኖህንና ልጁ መርቆሬዎስን አደነቀ። ኖህንም ጠርቶ ብዙ ገንዘብ ሰጠው፣ የሠራዊቱ ሁሉ በላይ አድርጎ ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉስ ዳኬዎስ ለልጁ መርቆሬዎስ የኖህ አባቱን ርስት አወረሰ። ከጥቂት ጊዜ በኋላም የአራም ንጉስ ለንጉስ ዳኬዎስ አንተ ድጣሳህና ከአንተ ጋር ለመዋጋት ፈልጋለሁ የሚል መልእክት ላከ። ንጉስ ዳኬዎስ መልእክተኛውን ይሁን አለው። መርቆሬዎስንም ጠርቶ ሰራዊት ይዘህ ከአራም ንጉስ ጋር ለመሄድ ለመዋጋት ሂድ አለው። መርቆሬዎስም የንጉስን ትዕዛዝ ተቀብሎ ሰራዊት ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ከተመ። የአራም ንጉስም ከሰራዊቱ ጋር ከተመ። እርስ በርሳቸውን ፊት ለፊት ተያዩ። ከንጉስ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸም ጊዜ መርቆሬዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤል ለመርቆሬዎስ በሕልም ታየው። ሰይፉ ሰጠውና ያዝ፣ ጠላቶችን ድል ታደርጋቸዋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤል መርዋሪ፣ እነሆ ንጉስ ዳኪዎስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ አባቴ ያስተማረ የክርስቶስን ሃይማኖት ጠብቅ አለው። መርቆሬዎስም ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጣው አረጋጉት አለቃች ነው ስለምን ታዝናለህ አሉት በዚህች ሌሊት ዛሬ ኩል ማለምሁ አላቸው አለቃችን ሆይ ውጊያው ካሳሰበ ወደ ውጊያው አንወስድህም ስለአንተ እኛ እንወጋለን አሉት መርቆሬዎስም ስለ ውጊያውስ አትፍሮ እኛ እናሸንፋለን ነገር ግን ስለ እኔ ስለ ንጉስ ዳኪዎስ አዝናለሁ የክርስቶስን ሃይማኖት ተወለጣው ሰግዷልና አላቸው መኳንንቱ ይህን በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ የእግዚአብሔር መልአክ ለመርቆሬዎስ ብዙ ጊዜ ታየው እነዚያን ሰይፎች ሰጠው እግዚአብሔር ድልን ሰጥቶሃል አለው ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ ሞቱ መርቆሬዎስም ከሰዎች ደም ብዛት ይስነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎችን ገደለ፣ የቀሩትንም በታተናቸው ፈጽሞ ማጠፋቸው። ከዚህም በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳኪዎስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳኪዎስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳኪዎስ ስለ ክርስቶስም የገደላቸውን አስከሬኖች አገኘ። መርቆሬዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎ ማለቀሰ። ዳግመኛ ከፈረሱ ላይ አልወጣም ወደ ንጉሱ ቤትም አልገባም ብሎ ወደ ቤቱ ሄደ። ንጉሱ በጦርነት ላይ የሆነውና ንገረኝ አለው። መርቆሬዎስ በጦርነቱ ስለሆንኩ ወደ አንተ መምጣት አልችልም አለው። መርቆሪዎስ ወስ የክብር ልብሱን አውልቆ የሐዘ ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉስ መርቆሬዎስን ወስን ጠርቶና ንገረኝ አለው። ታመም ያለውና መምጣት አልችልም አለው። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ የጾምና የጸለይ ሶስት ቀን ተቀመጠ። ዳግመኛም ንጉስ ወደ መርቆሬዎስ መለክተኛ መልእክተኛ ላከ። ከዚህ በኋላ ወደ ርሱ ሄደ። መርቆሬዎስ ወስ ወይ በውጊያ ላይ የሆነውን ትነግረ ዘንድ ስለምን ወደኔ አልመጣም አለ አለው። መርቆሪዎስም እኔ ህመምተኛ ስለሆንኩ ነው አለው። ንጉስ ዳኪዎስ መርቆሪዎስን የሰጠውን ገንዘብ ለምን አልተቀበልክም አለው። መርቆሪዎስም ንጉሱን፣ በፊት አንተ ክርስቶስ ተወደው ነበር፣ ዛሬ ግን ክርስቶስ ተውከው። ስለዚህ ገንዘብክን አልፈልግም አለው። ንጉስ ዳኪዎስ መርቆሪዎስን ለምን የሐዘን ልብስ ለበስክ አለው። መርቆሪዎስም ንጉሱን፣ በፊት አገልጋይ ስለሆንኩ እንዳንተ የመንግስት ወይም የክብር ልብስ ለብስ ነበር፣ ዛሬ ግን የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜም ንጉሱ እጅግ ተበሳጨ። በልቦናም እንደዚህ ጠላት ድል ያደረገ አላገኘሁም ሲል አሰበ። ንጉሱ ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም ማለ አላቸው። ንጉሱ ለስምንት ቀን እስኪ መከር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከስምንት ቀን በኋላም ወደ እርሱ አመጡት። ንጉሱ መርቆሬዎስን አሳብን ተቀየረ አለው። መርቆሬዎስ ንጉሱን እኔ ከህፃንነት ጀምሮ እስከዛሬ ድረስ ሀሳቢ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉስ አንተም በድሮ ክርስቶስን ተወደው በነበረ ጊዜ የሚያስብ ልቦና ነበር፣ ዛሬ ግን አበድ ክርስቶስንም ተውከው አለው። ንጉሱም በርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት ይወስዱ ዘንድ ሰራዊቱን አዘዘ። ነገር ግን ንጉስ ስለ መርቆሬዎስና ስለ ደምግባቱ ጠላትን ድል ስለማድረጉም አዘነ። ከሶስት ቀን በኋላም ንጉሱ ወደ እርሱ ያመጡ ዘንድ መልእክተኛ ላከና አመጡት። ንጉሱ መርቆሬዎስን ራስን አትጉዳ፣ እኔ አልራራልህም አለው። መርቆሬዎስ ንጉሱን፣ ቤታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳቸውን ግን መግደል አይችሉምና፣ ነፍሳቸውን የሚገድሉትን የሚገድለውን ግን ፍሩት ያለውን አልሰማህምን አለው ንጉስ መርቆሬዎስን ስጋውን እስከሚቆራረጥና ደሙ በምድር ላይ እስከሚፈስ ድረስ እንዲገርፉትና እንዲደበድቡት አዘዘ ንጉስ መርቆሬዎስን ይህ ይሻልሃል አለው እጁና እግሮን አስሮ ወደ እስር ቤት ይወስዱ ዘንድ አዘዘ መርቆሬዎስ በመንፈቀ ለሊት ቆሞ ጸለየ ጌታ የመድኃኒት የኢየሱስ ክርስቶስ ሆይ ኃጢአቴን ይቅርበል እንግዲህ ስለ ቅዱስ ስምህ እሞት ዘንድ አጽናይ ከቅዱሳንና ከሰማዕታት ጋርም ጨምረይ በእውነት ይደረግልኝ አለ የእግዚአብሔር መልአክ ሚካኤል ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጥሃል፣ ከቅዱሳንና ከሰማዕታት ጋርም ይጨምርሃል። ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መስዋዕትነትን፣ ዕጣንን፣ ቁርባንን፣ ዘይትን የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪንና ለስራቤ የሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስሙን በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅርለዋል። ስለ ስምህ ቤትህን የሰራውን የገድልህን መጽሐፍ የጻፈውን ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግስተ ሰማያትም ከአብርሃም ከይስሐቅና ከያዕቆብ ጋር አስቀምጠዋለው አለው። የእግዚአብሔር መልአክ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረ በኋላ የእግዚአብሔር መልአክ እርሱ ተሰወረ። ይህን እየተናገረው ይህን እየነገረው ሳለ እግር ብረቱ ከእጁና ከእግሩ ተፈታ። መርቆሬዎስ ቆሞ እግዚአብሔርን አመሰገነው፣ ለመነው። በነጋው በማግስቱ ንጉሥ መርቆሬዎስን ያመጡ ዘንድ አዘዘ። ሰውነትህን አድን አለው። መርቆሬዎስ ንጉሥን አንተም ለጣዖት መስገድን ጣው፣ ነፍስህን አድን አለው። ንጉሱም በመርቆሬዎስ ላይ ተቆጣ። ወታደሮቹም ይዛችሁ አንገቱን ቆረጡት አላቸው። ሕዳር 25 ቀን አንገቱን ቆረጡት። ጸሎትና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። ዳኪዎስ ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስከሚሆን ድረስ ታመመ። አንደበቱ ምላሱ ከአፍ ወጥቶ በክፉ አሟሟት ሞተ። እርሱ ምትክ ለጣዖት የሚሰግድ ኡልያኖስ በሮም ግዛቶች ሁሉ ነገሰ። ካህናትን ዲያቆናትንና ክርስቲያኖችን ያሳድዳቸዋል። ለአማልክት ለጣዖት አንሰግድም ካሉ አንገታቸውን ይቆርጣቸዋል። ሁለት ኤጲስቆጶሳት አመጡለት። የአንደኛው ስም ባስሌዎስ፣ የሁለተኛው ስም ጎርጎሪዎስ ይባላል። ሁለቱም አባቶች በክርስቶስ ሕግ የጸኑ ምሁራን ወንድማማቾች ናቸው። ሁሊያኖስ ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሶ፣ እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሱም እጅግ ተቆጣ። ወደ ወህኒ ቤት እንደወስዷቸውም አዘዘ። በማግስቱም ንጉሥ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሥ ዑልያኖስ ባስሊዮስን፣ አንተ የፍየል ጢም ሸበት የጥራቢ ልጅ የሆነ አምላክህን የታወቀው አለው። ባስሊዮስ ንጉሡን፣ ለሰማዕታት መቃብር ሳጥኖችን ይጠርብ ዘንድ ተውሁት አለው። ንጉሥ ባስሊዮስን፣ አንተ ለነፍስህ እወቅ እኔ ግን ካንተ ጋር ስላደግሁ ታግሻለሁ አለው። ዳግመኛም ኤጲስቆጶሱን፣ እስከመጣና እስከመለስ ድረስ ራስን ከልብህ ምከር። ከተመለስኩ በኋላ ለጣዖት ካልሰገድ ከንገትን ቆርጠዋለሁ አለው። ባስሊዮስ ንጉሡን፣ ወደ ጦርነት ሄደ ከተመለስ ክርስቶስን ከማርያም አልተወለድም ማለት ነው አለው። ንጉሡ ተቆጣና ወደ ወህኒ ቤት ያግዙ ዘንድ አዘዘው። ከውጊያ እስክመለስ ድረስ ጠብቁት አለና ወደ ውጊያው ሄደ። ባስሊዮስና ጎርጎሪዮስም ከወህኒ ቤት ውስጥ በጾምና በጸሎት ተቀመጡ። ከሆነ ቤት ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜ ባስሊዮስ እና ጎርጎሪዎስ ወደ ቤተ ክርስቲያን ገብተው ሲጸልዩ በመሰሶ ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳቱ ኡሊያኖስን በውጊያው ተገድለው ዘንድ ነፍሳችንን ወደ አንተና ወደ እግዚአብሔር አምላክ አደራ ሰጠን ብለው ሄዱና ተኙ። መርቆሬዎስን በባስሊዮስ ከሃዲውንና ርጉሙን ኦሊያኖስን ገደልኩት እያለ በሕልም ታየው። ባስሊዮስ ጎርጎሪዎስን ከእንቅልፉ ቀሰቀሰው። በሕልሙ ያየውንም ነገረው። ባስሊዮስ እና ጎርጎሪዎስ ተነስተው ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን በገቡ ጊዜ በደም የተሞላ ጦር በእጁ ይዞ የመርቆሪዎስን ስዕል ተመለከቱ። ባስሪዎስ መርቆሪዎስን ከሃዲ ኦሊያኖስን ገደል ከሆን አለው። ይህ ስዕል ራሱን ዝቅ አደረገ። ኤጲስቆጶሳት ይህን ባዩ ጊዜ ደስ አላቸው፣ እግዚአብሔርንም አመሰገኑ። መርቆሪዎስ ወደ ውጊያ በሚሄድበት ጊዜ ከሃዲ ኦሊያኖስን ወጋው። ወጋውም ጊዜ ከፈረሱ ላይ ወደቀ። ከመሬት አመድ አንስቶ ወደ ላይ በተነ፣ በክፉ አሟሟትም ሞተ። ሰራዊቱም ተመለሱ። በእርሱ ምትክ የክርስቶስን ሃይማኖት የሚወድ አኖሪዎስን አነገሱ። አኖሪዎስን ቤተክርስቲያንን ሰራ በሮ የሮሜ ሀገር ያሉ ክርስቲያኖችንም አበረታታቸው በመርቆሬዎስም ቤተክርስቲያን ስራ። በዚህ ቤተክርስቲያንም ብዙ ታምራት ተገለጡ። ጸሎትና በረከቱ ከኛ ጋር በዘላለሙ ይሁን። የቅዱስ መርቆሬዎስ ረድኤት በረከት አማላጅነት አይለየን በዘላለሙ አሜን።